ዛሬ ኢትዮ ቴሌኮም ከእናንተ ከስልካችሁ ላይ እናንተ በማታቁበት መንገድ ምንም አይነት ካርድ እንደማይቆርጥ አሳያችኋለሁ። ሶ መጀመሪያ ላይ ወደ ስታር 900 በመግባት በምትፈልጉበት ኢትዮ ቴሌኮም መስመር ላይ ትደውላላችሁ። እኔ ለምሳሌ ሲምቱ ላይ ደወልኩኝ፣ እንደዚህ አይነት ነገሮች ይመጣሉ። እነኚህ ሰብስክሪፕሽኖች ናቸው። አንድ ቁጥር ማይ ሳብስክሪፕሽን፣ ሁለት ቁጥር አንሰብስክራይብ ዋን ባይ ዋን ሶስት ቁጥር አንሰብስክራይብ ኦል አራ ቁጥር ማይ አንሳብስክሪፕሽንስ ኤንድ አምስት ቁጥር ላንጉጅ ነው። ሶ ላንጉጁን መጀመሪያ ወደ አማርኛ ልቀይርላችሁና ላዛያችሁ። አምስት ቁጥር ነካውኝና ላንጉጅ ቼንጅ አልኩኝ። ሶ ምን ምን ላይ እንደተመዘገባችሁ አንድ ቁጥር ላይ በመጫን ታላችሁ። እኔ ለምሳሌ አንድ ቁጥር ላይ ተጫንኩኝ። ሶ አንድ ቁጥር ላይ ስጫን ምን ምን ላይ እንደተመዘገብኩ ያመጣልኛል ማለት ነው ሶ የምዝገባ ዝርዝሬ እንግዲህ ኒቁ አገልግሎቶች ሁለት ቁጥር ሁለት ነገር አለ እዚጋ። አንደኛው ኢኤልፒአይዲ 6764 ኤምአይቲ የሚል ምን እንደሆነ አላቅ፣ በየቀኑ አንዳንድ ብር ከኔ ላይ ይቆርጣል። ሌላኛው እንግዲህ የፋንታሲ ስፖርት ነው። ይሄ በየቀኑ ሁለት ብር ከኔ ላይ ይቆርጣል። እነኚህ ነገሮች እንግዲህ በማወቅም ባለማወቅም ኢንሳም ኬዝ ልናደርገው እንችላለን። ይህን ሳብስክሪፕሽን በማቋረጥ እናንተ የኢትዮ ቴሌኮም ላይ የምትሞሉትን ካርድ አትሊስት ለምትፈልጉበት አላማ እንዲውል ማድረግ ትችላላችሁ ማለት ነው። እንዴት አድርገን ማቋረጥ እንችላለን? ወደ ቪዲዮ እንሄድ። እንግዲህ አንድ አንድ ቁጥር ላይ ምዝገባ ዝርዝር አይተናል። አምስት ቁጥር ለመጀመሪያ ቋንቋ እንዴት መቀየር እንችላለን የምለሆን አይተናል። ሁለት ቁጥር የምዝገባ ዝርዝር፣ ሶስት ቁጥር አንድ በአንድ ለማቋረጥ ስትፈልጉ የምታደርጉበት ነው። ስለዚህ እኔ ለምሳሌ አንድ በአንድ ለማቋረጥ ልሞክር፣ ሁለት ቁጥር ልጫን እና አንድ በአንድ ከሚመጣው ላይ የማልፈልገውን ነገር አቋርጣለሁ ማለት ነው። ኦኬ ሶ አንድ በአንድ አገልግሎት ለማቋረጥ እንግዲህ አገልግሎት ያቋርጡ ይላል። እኔ ሁለት ቁጥር ሚን እንደሆነ ስለማላቅ ሁለት ቁጥር አቋርጣለ። ሶ ጥያቄው በሂደት ላይ ነው ይላል ዊች ሚንስ እንግዲህ ኢትዮ ቴሌኮም ፕሮሰስ አድርጎ ያቋርጣል ማለት ነው። ከዛ በኋላ አይ ቲንክ ሚሴጅ ደርሶልኛል አቋርጠዋል። ሶ ሚሴጅ ላይ ቀጥታ ትሄዱና የትኛውን እንዳቋረጥ የሚታዩበት ነው። እዚጋ ትሄዱና ይኸው ውድ ደንበኞቻችን ይላል። ውድ ደንበኛችን የፍንታስ ስፖርት አይ ምናምን የበሮት የደንበኝነት በተሳካ ሁኔታ ተቋርጧል። እንደገና ለመመዝገብ ኦኬ ብሎ በ9401 ላኩ። እናመሰግናለን። ኢትዮ ቴሌኮም ነው። አሁን ያለውን ነገር እናያለን። ስታር 900 ብለን በመግባት ቀጥታ የተቋረጡ ነገሮችን አይምን የተቋረጡ ሰብስክሪፕሽኖችን እናያለን ማለት ነው። ሰው የተቋረጡት ሰብስክሪፕሽኖች አራ ቁጥር በመጫን ምን ምን እንደተቋረጠ እናያለን ማለት ነው። ሰው ሁለት ነገሮች ተቋርጠዋሉ። ሰው ኢትዮ ቴሌኮም የላኮም ሜሴጅ ይሄ ፋርማሲቲክ ኮንሰልታንስ የሚለው እና ፍንታ ስፖርት የሚለው ሁለቱ አዘሰም ታይም ተቋርጠዋል ማለት ነው። እንደዚህ በማድረግ እናንተ በማታቁበት ኢንተርናሊ ከስልካችሁ ላይ ገንዘብ የሚቆርጠውን ዴይሊ ነው ዴይሊ የሚቆርጠውን ነገር ማስቀረት ትችላላችሁ። ቴንክ ዩ